ጉድ፣ ጉድ፣ ጉድ ቤተሰብ ማለት ነው። ከእንደዚህ አይነት ህብደት ፈጣሪ ጠብቃችሁ አሜን በሉ። አሜን ሰብስክራይብ ደግሞ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። አሜን እያላችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ሰላም፣ ሰላም ለእናንተ ይሆን። ውድን የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርጃ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ እንደምታዩት ነው ማለት ነው። ሰኢድ የመጨረሻ ኔጃ ማለት ለቀቀ የሆነ ነገር የሆነ ቡለን ለቀቀበት ይመስለኛል ጭንቅላቱ ማለት ነው። ዛሬ እንግዲህ የሀጅን ሚስት ወይም ደግሞ ባለፈ አሲድ ልትደፋብኝ ነው ብሎ በቂም እንግዲህ የደበደባትን እንደዚያ ድብድብ ያደረጋትን ዛሬ ደግሞ ከባሏ ጋር እሰሯት፣ ጭራሽ ለአምስት አመት። ጉድ ፈላ ጭራሽ ለአምስት አመት ሰሯት እንዳትለቋት ማንም መጦ እንዳያያት ማንም መጦ እንዳይጠይቅ ማንም መጦ ቢጠይቃችሁም ራሱ እንዳትፈቱ እንዳትጠይቁ ማንም ጠያቂ የለሽም ማንም ጠያቂ የላችሁ ማንም የላችሁ ምንምም አታመጡም እያለ እየዛተባቸው እየዛተባት እንግዲህ ለሱመያ ለምንድን ነው ሰኢድ ልጅ አለው ብለሽ የተናገርሽ ብሎ እንግዲህ እያሳደዳት ነው ማለት ነው። ከአብዲን ጋር ሆኖ አሳስሯታል ማለት ነው። እንዴት ነው ያሳስሯት? አብዲን ልጅቷን እንዲጠራት አድርጎ ከዚያ እሷ አብዲንን አገኘችው ማለት ነው። ከዛ እና አብዲንን እንግዲህ ስታገኘው መጀመሪያ እሷ አብዲንን ለብቻው ደውሎ ነው እንግዲህ ልጅቷን ያገኛት ማለት ነው። ወይም ሀዊ ትባላለች ማለት ነው አገኛት ከዛ ሲያናግራት ምናምን ቆየ። እንግዲህ መጨረሻ ላይ ሰኢድ ይህ ያገኛታል ማለት ነው። በጣም ነው የደነገጠችው። አስቡ እንግዲህ እዩት፣ እንዴት እንደሚያደርጋት እኔ በጣም የገረመኝ ነገር፣ ምን እየሆነ ነው ሰኢድ? ፈጣሪው ትግስቱን ስጠኝ። የመን ፖሊሶች በዚህ እኔ ቅርታ አድርጉልኝ። በስመ አብ ወወልድ ወመንፈስ ቅዱስ የምር ማለት ነው። እንደዚህ የወረዱ ማለት ለእያንዳንዱ ነገር በዚህ ልክ ናቸው ማለት በቃ ንውሰዱ ሴትም ውሰዱ፣ እሰሯት፣ ጭራሽ ለአምስት ዓመት። ፈራጁም እሱ ነው ማለት ነው። ፍርድ ሰጪውም ራሱ ሰኢድ ነው። የገረመኝ ነገር ይሄ ነው። ፍርድ ሰጪው ራሱ ሰኢድ ነው። የገረመኝ ነገር ይሄ ነው። እንዴት በቃ እዚህ ጋር እንግዲህ ውሰዷት፣ እሰሯት ነው የሚላቸው ማለት ነው። ውሰዷት፣ እሰሯት፣ እንዳትለቋት፣ ባሏ ጋር አርጋችሁ እሰሯቸው ከአንድ ላይ ማንም መጦ እንዳይጠይቃቸው ማንም መጦ እንዳያያቸው። አምስት ዓመት እሷ ብቻ ለብቻ አምስት ዓመት። ምክንያቱም በቃ ለምን ለሱማያ ሰይድ ልጅ አለው ብለሽ ተናገርሽ? ለምንስ ነው ይህን የተናገርሽው? ለዚህ ደግሞ ዋጋ ትከፍያለሽ ነው እንግዲህ እስከባልሽ ዋጋ ትከፍያለሽ። ልጅቱን ያለችበትን ቦታ ታመጫለሽ፣ ታውቂያለሽ፣ ታመጫለሽ፣ ምናምን እያለ ነው እንግዲህ ያሳሰራት ማለት ነው። ጥያቄ የሆነብኝ ነገር ማለት ነው ቤተሰብ ማለት በዚህ ልክ ማውረድ በዚህ ልክ መዝቀጥ። ኧረ ምንድን ነው እንዴ? ዛሬ ንግስቷ እኮ ብላለች ሰይድ ልጅ ከሆነ ልጅ ነው በል በቃ አለቀ። ልጅ ከሆነ ልጅ ነው በል በቃ ልጅ ነው አለቀ። ልጅ ከሆነ ልጅ ነው በቃ ልጅ ነው ይቅርታ አድርግልኝ ማለት ነው። በቃ ይቅርታ አድርጉልኝ በስተት የተፈጠረ ልጅ ነው ብሎ መናገር ነው ብላለች ንግስቷ። እውነቷን ነው። አንድ ነገር እንደዚያ ብለህ ነገሮችን ማለፍ ነው በቃ አለቀ። እንዴ! በዚህ ልክ ሰዎችን ማሰቃየት በዚህ ልክ ሰዎችን እንደዚህ በቃ እንደፈለክ አምስት ዓመት ሰሩ ከፈለክ እኔ መጥቼ እኔ ፍቷቸው ካላልኩ እንዳትፈቷቸው፣ እኔ እንደዚህ ካላልኩ እንደዚህ አታድርጓቸው ያልክ ገና ፖሊስ በጫት ምንድን ነው የሚባለው እየገዛ ምንም ማለት መንግስት ኖሯቸው እንኳን ደሞዝ ስለሌላቸው ብቻ እንደፈለጉ የሚታዘዙ ፖሊሶች ስላሉ ብቻ ትክክለኛ ህግ ቢሆን ኑሮ ሳይጠይቁ ዝም ብለው ሞተር ሳይክል እየያዙ እየመጡ እየወሰዱ አያስሩም ነበረ፣ ሲጀመር ማለት ነው። ትክክለኛ እነዚህ በጉቦ ያልተገዙ ቢሆኑ ኑሮ፣ በጉቦ ያልተገዙ ፖሊሶች ቢሆኑ ኑሮ ዝም ብለው እየያዙ እንደፈለጉ እየያዙ እየሄዱ አያስሩም ነበረ። ምንም ለምንድን ነው ምን አድርጋ ነው ሴት ሳይሉ ማለት ነው ጭራሽ ዝም ብለ በቃ ቀጥታ መደወል እየሮጡ ዘጥዘጥዘጥ እያሉ እየመጡ የያዙ መሄድ ምን ማለት ነው? ምንም የገባኝ ነገር የለም። ወይኔ ጉዴ፣ ምናልባት ጀግና ጀግና እያጫወተ ከሆነ ሰኢድ፣ ምንም ጀግና ጀግና፣ ይሄ ጀግንነትም አይደለም እብደት ነው። ለእኔ እብደት ብዬ ነው ማስበው ማለት ነው። ቤተሰብ የምሬ ነው መላችሁ፣ እብደት ነው ይሄ አቲስ ጃርስ ለ ወለሴን እብዴ መነኝ

ማንም ጭራሽ እንዳያያት ነው እያለ ጠያቂም እንኳን እንዳይኖራት ነው እንግዲህ እያደረገ ያለው ወይ እየተናገረ ያለው ማለት ነው። አብዲን ደግሞ የሆነ ተስቷሳ ነገር ነው ዘረጦ አብዲን ማለት ነው የሆነ ቱስቱስቱስቱስ አብሮ አንተ ወይ ለሱመያ ትሆን ወይ ለሱመያ ላይ መልካም ነገር ያታወጣ አይወጣ ወይ የሆነ ሰው ላይ በቃ ሁሌ መልካም ማይናገር የሆነ ዝም ብሎ አቃጣሪ መደብደብን የሚመኝ መግደልን የሚመኝ ሱመያን ባገኛ ተገላታለው ያለ ሰው ነው አብዲን ማለት ነው። እኔ ጭራሽ በተናገረው ቃል በጣም የምጠላው ሰው ነው። ከዚያም አልፎ ደግሞ በጣም የሆነ በቃ ብቻ በሆነ ነገር የከረፋ ነው ይህ ሰው ማለት ነው። እና ጭራሽ እሱም ተደርቦ ማለት ነው። አንተ ነገ ምን እንደሚገጥምህ እራሱ አታውቅም አብዲን ማለት ነው። ነገ ምን እንደሚገጥምህ ማለት ነው አታውቅም። ሰኢድ፣ ምንም ቢሆን ምንም ሴት ልጅ ወልዳሃል፣ ሴት ልጆች አሉ ማለት ነው። ስለዚህ እያንዳንዱ ሰው የዘራውን ስለሚያጭድ ልጅ ከሆነ ልጅ ነው ብሎ ማናገር ነው። ልጅ ካልሆነ ደግሞ ይህን ያህል መንገድ መሄድ፣ ሰላምን በባህር እንድትሄድ ማድረግ፣ ያንንም ያንንም እንዳበደ ውሻ መንገስ ምን ምንድን ነው? በሰላም ነው እንደዚህ የሆነ ነገር ውስጥ አስገቡት። ልጁ በቃል ለቋል፣ የሆነ ቡድን የለቀቀ እንዴ ያንንም መደወል፣ በቃ መያዝ፣ በሆነ በአንዳንድ መንገድ መደወል፣ ማስያዝ፣ ማሳሰር፣ መደወል። እኔ ሲጀመር ፖሊሶች ራሱ አብረውት ነው እንደሚዞሩት። እንዴ አብረውት ነው። ልክ የሆነ ስልክ ይደወልላቸዋል ዛጠ ዛጠ እያሉ ይመጣሉ። የምሬ ነው የምላችሁ ማለት ነው። ሞተራቸውን ይዘው እዩት፣ እንደት እንደ ሴት ልጅ ማለት እንዴት አንቀው እንደሚይዛት ወይኔ። በቃ ተጨብጭቦልሃል፣ ጡንቸኛ ነህ። በቃ ሰኢድ ተጨብጭቦላ፣ አጨብጭቤላለሁ። በቃ እባክህ ኧረ! ምን አይነት ነው በፈጠራችሁ! በስማም ሰው ክብሩን ሲያጣ በዚህ ልክ ነው እንደሚዘቅጠው። እንዴ በቃ አሁን ያንተ ልጅ መሆኑን ሰኢድ ታውቋል። በቃ ግልጽና ግልጽ የሆነ ነገር ሆኗል። በቃ ለህዝቡም ማለት ነው ምንም አትጨነቅ፣ ሰዎችንም አታሰቃይ። በቃ ሰዎች ይኖሩበት፣ ሰዎችን አታሰቃይ። ወይኔ ጉዴ ወይኔ ጉዴ በቃ እንደዚህ ማለት ነው ሰዎች ራሱን በጣም የሚገርመኝ ነገር ረብስ ማአሙሉ መንፈስ ቅዱስ አዶ አምላክ ልክ ሲጠሩ የሮጡ የሚመጡት ነገር ማለት ነው የሮጡ የሚመጡት ነገር በጣም ነው የሚገርመኝ። ማለት ነው በጣም ነው የሚያሳዝነው። ስለዚህ ጭራሽ ደግሞ የዛሬው በጣም የገረመኝ ነገር ትናንት በሀጅ እንግዲህ እንዳትፈቱት፣ እኔ ፍቱት ካላልኩ፣ እኔ እንደዚህ ካላልኩ፣ ካላዘዝኩ ጭራሽ እንዳትፈቱት ምናምን እያላችሁ ነበረ። እችን ደግሞ ጭራሽ አምስት አመት እንግዲህ እንደሰማችሁት ነው። አምስት አመት ሰሯት። ጭራሽ ደግሞ አመቱንም እሱ ተናግሮ እሱ ፈር ምንድን ነው የሚባለው ዳኛ ሆኖ አሳሳሪም ዳኛም ነው ደግሞ ጭራሽ ማለት ነው አቲስ ጃርስኬለ በወለሴን ውብዴመነ

እንግዲህ እንዳያችሁት ነው። ቤተሰብ እዩና ፍረዱ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ረ ሰብስክራይብ አድርጉ ቤተሰብ ላይክ አድርጉ። በተረፈ ወዳችኋለሁ፣ አስተያየታችሁን ግን ኮሜንት ስር እጠብቃለሁ ማለት ነው። ሰይድ ምን እየሆነ ነው? ምን እያደረገ ነው? በነገራችን ላይ የራሱ ሰዎች ወይም ደግሞ የራሱ የቤላቸው ሰዎች እንግዲህ ሰይድ ጀግና፣ ሰይድ አንበሳ፣ ሰይድ ጎበዝ፣ አሳስራቸው፣ ደግ ያደረክ እያሉት ነው። እናንተ ስምንት ላላችሁ እጠብቃለሁ። እየተማማርን ምግብን ስራ እወተትን ሸምቱ